ዓለም በኪሱ ሽጉጥ ይዞ እኮ ነው ሰላም የሚልህ። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አደል እንዴ? ወላዲተ አምላክ እሙ ለእግዚእነ ያን ነው እና ይሄ ባለፈው የእሷን ስዕል ማቃጠል ማቃጠል እንኳ አደለም መሰለኝ መርገጥ፣ እንዲያው ስዕሉ ማጨም። ይሄ በጣም በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው። እናንተስ መምህራኑ፣ ሁላችንስ ስኮላርሽፓችን እኮ መቤታችን ናት አይደል? ገብርኤልስ ምን ይለን በእውነቱ? እግዚአብሔር ምስሌ ያለ ገብርኤልስ ምን ይል? እዚህ እንደዚህ አእምሮብን ሳለ ደግሞ በሌላም ቦታ ደግሞ ምእመናን ፈናቀላሉ፣ ይገደላሉ፣ ቤተ ክርስቲያን ይቃጠላል። ይህ እንግዲህ ያው መጠንከር አለብን ነው። አዎ በጣ እስከ ዓለም ፍፃሜ አልለይም ነው ያለ። ያንድ ዘመን አይደለም፣ የቤተ ክርስቲያን ጉዞ የአንድ ዘመን አይደለም። ያ ባይሆን ኑሮ ዛሬ እግዚአብሔር ከእኛ ጋር ባይሆን ኑሮ እንደ ሟርተኞቹ ምን እናረግ ነበር በእውነቱ እንደሚወራው ማለት ነው። ግን ቤተ ክርስቲያኒቱ በመስቀል ላይ ስላለ መስቀል ስለተሰበከባት። ቅዱስ ጴጥሮስ ጥዩቀ እንከ የአይምሩ ኩሉ ቤተ እስራኤል ነ ያለ መላው ቤተ እስራኤል ይህን ይወቅ። እግዚአ ወመሲሕ አረስዮ እግዚአብሔር ለውእቱ ኢየሱስ ለአንትሙ ሰቀልክምዎ እናንተ ሰቅላችሁ የገደላችሁት ኢየሱስን አዎ አስነሳው ሰቅላችሁ የገድ የዚህ ጊዜ ነው ልባቸው የተነካ። አሁን እኛ አልሰበክልን ያለ እውነቱን ወደ ጎን እየተውን ለሰው ይመቻል የሚለውን ስለምንሰብክ ነው እንጂ ሰቅላችሁ የገደላችሁት ነው። ዛሬም እንዲህ ነው መስበክ፣ የሚሰቀሉትን ሰቃዮችን ሰቅላችሁ የገደላችሁት ይሄ ካልሆነ የሰውን ልብ አናገኝም። አእምሮ ብናልጠው ነው በእውነት ብፁህ ስራ አስካጅም እድለኛ ነውት ምጽዋና ጸሐፊም ያው እንግዲህ ሲኖዶስማ መቼም ሲኖዶስ ነው አንተሳ አንተ ክመ ነው አዎ መቼም ሲኖዶስ እኮ እንትን መመሪያ ያፈሳል ችግሩ እንዝቅ ብሎ ከአንድ ብሎክ በላይ ውኃ ወዴት እንደሚሄድ እኮ ነው ችግሩ እንጂ ሲኖዶስ መቻረፈ ይህን የወሰናችሁትን ሁሉ እኮ ያሰራል። ግን እዚህ ወደ ጠቅላይ ቤተ ክህነት ሲደርስ ወዴት እንደሚሰርግ አይታወቅም። እና በእውነት ልዩ እኮ ነው አሁን ውበቱ፣ ድምቀቱ በጣም ትናንት እንደተናገሩት እዚህ ላይ የመሰለ እንደው ጡረታ የወጣው መኪና ላይን አይመችም ነበር። አሁን ይህም ሁልጭ ብሎ እንዲህ ሲታይ በእውነቱ አቡነ ሳዊሮስንም አመስግኑልን። አዎ፣ አቡነ ዲዮስቆሮስንም ሁለቱ አንድ ናቸው። ሁለቱ አንድ ካልሆኑ የልመና በሬ ነው የሚሆነው። አዎ፣ ሁለቱ አንድ ቢሆኑ ነው ያን ወንዝ የተሻገር ብፁዕ አቡነ አብርሃም፣ ብፁዕ አቡነ ጴጥሮስ አንድ ስለሆኑ ያው እግዚአብሔር እስከፈቀደው አሻገሩ። ደግሞ እነዚህ ተቀብለው። አዎ እና በእውነት እንግዲህ እንዲህ እግዚአብሔር እኛ ጋር እየሆነ እሱ የሰጠንን መመሪያ ወንጌልንም ደግሞ በጥራት ምንም ያስፈራለ። ወንጌል እኮ ሰላም ነው። ተፋቀሩ ነው። አንዱኑ ነው። ለድሃ እርዱ ነው። አብራችሁ ኑሩ ነው። ይሄ ምንም ያስፈራለ። ሰዎች ሌላ እያወሩ ይኖሩ የለ ሌላ እያወሩ ሚያለያይ ከዚያም አልፎ ደግሞ እየተጋደሉ ይኖሩ እና ይሄ ምን ያስጠላል። እና በጣም ደስ የሚል ነው እንግዲህ ያው፣ ሌላ መግለጫም አሁን የምናገረው ወንጌል እንስበክ ነው። ወንጌል እንስበክ። አዎ ወንጌል ወህቡረ ይጸመዱ ትምህርት ሐዋርያት ነው የሚል ትምህርት ሐዋርያት አናበን ከሐዋርያት የሐዋርያትን ትምህርት ያመኑት ሁሉ አዎ ጽሙድ ነው፣ በየሥራ ድርሻቸው ወይም ደግሞ ሳይናበብ ከሆነ ለሊቃውንቱ ነው። ትምህርተ ሐዋርያት ካል ሐዋርያት በማስተማር ተግተው ደከመን ታከ ሌላውን ለሕዝቡ ሰጥተው እኛ ሌላው ውስጥ አንገባም፣ ወንጌል ነው የምንሰብክ ብለው ወንጌል ይሰብኩ ነበረ ነው እሚል፣ እና በወንጌል ነው ሁሉ ክብር የመጣው። እግዚአብሔር እየረዳቸው ነው። ያለ እግዚአብሔር ባይረዳን እስቲ እንዲዋስቡት። ዛሬ ሞት እየረገጣችሁ ነው የመጣችሁ። በእውነት ሞት እኮ ነው የሚረገጠው። አንዱ ወደ አንዱ መሄድ አይቻልም፣ እና ይሄ የእግዚአብሔር እርዳታ ነው። ወቃሎ ያጸን ነው በተአምር ይኸው ተከታታይ መሆኑ እኳየ ነው። ከድሞ ደግሞ የበለጠ የበለጠ ነው የሚሆነው። እርግጠኛ ነኝ እኔ እና አንድ መሆን አለብን። ቤተ ክርስቲያኒቱ ናት የሰላም ምንጭ። ከዚህ ነው ሰላም የሚቆነጠረው። ከሌላውማ ዓለም እኮ ያ እንደ ዓለም አደለም ብሏል። እምሰጣችሁ ሰላም የዓለም አደለም። ዓለም በኪሱ ሽጉጥ ይዞ እኮ ነው ሰላም የሚልህ እ አመቻችቶ ሊመታል። እና የዓለም ሰላም አደለ። ሰላምዬ ነው ወንጌሌን ነው የምሰጣችሁ። መስቀሉን ነው እናለ። ይሄ ነው መስቀል፣ ሰላም እኮ ነው። አዎ እኛን ሰላም ያሳጣ ነው እንጂ መስቀል ሰላም ነው። ድውይ የሚፈውስ ነው፣ ሙት የሚያነሳ ነው። አዎ ድውያነ ፈውሱ፣ ሙታነ አንሱ፣ ለለምፅ አንጽሑ። ይሄ እኮ ነው። ሂዱ አስተምሩ ሲላቸው ይሄ ነው። ዓለም እኮ ገና ነው የሰው ማጥፊያ የሚሰራው፣ ስልጣኔ እኮ አይደለም።

አዎ፣ ተወሰኩ ነው የሚል ወተወክፉ ቃሉ የቅዱስ ጴጥሮስን ቃሉን ተቀበሉት፣ ትምህርቱን ሰሙት፣ ተጠመቁ አለ። ወተወሰኩ በይቲ ዕለት መጠነ ሰላሳ መይቲ ነፍስ፣ ሦስት ሺህ ነፍስ ተጨመረ ነው። ዛሬ እንደው ገልበጥ ሲል ምን ሰላሳ ሚሊዮን አርባ ሚሊዮን ብር ነው የምንል። ግን እሱም እንዳለ ነው፣ ጥሩ ነው። ግን አሁን ማይገጣጠም ሁለቱ ነው፣ ወንጌልና ብር አብሮ የማይሄድ ስለሆነ ነገሩ በጣም አስቸገር። ገንዘብ አያስፈልግም አይደለም፣ የዚያ ጊዜ እኮ እነሱ እንዴ ማህባልቧ መጥተው ይበላሉ ይጠጣሉ። እኛ ዛሬ ከየት እናመጣለን ብር እከለለ፣ እና ገንዘቡ አስፈልግ፣ ግን ዋናው ነገር ወርቅሰ ወብሩር አልቤ እንደተባለው መጀመሪያ ሕይወት ቢቀድም መጀመሪያ በእግር መቆም ቁም፣ በእግርህ ብን ብን ሰው በእግሩ ቢቆም መጀመሪያ ወርቅ ሰው ምን ናርቢ ያለ ቅዱስ ጴጥሮስ ባለኝ፣ ቁም፣ በእግርህ ወክ አድርጋል በኢየሱስ ክርስቶስ ስም አለ እና ዛሬ ይሄ ሽባ የሆነውን ዓለም በእውነቱ ገንዘቡ ምን ያደርጋል? በእግሩ መቆም ቢጭ እሱ ነበር። እኛን ተመልከቱ የምንልበት አቅም ቢኖረን ወደ እኛ ተመልከት ነው ያለ ወደ እኛ አሬ፣ እኛን ሰው እንዲመለከተን በእኛ መስመር ቁመን መገኘት አለብን። በሐዋርያት ሥልጣን፣ በሐዋርያት ትምህርት፣ በሐዋርያት ቃል ብዙ ታምር ይደረጋል ነው። በሽኖዶስ ቃል፣ በሽኖዶስ ስልጣን፣ በሽኖዶስ ትምህርት ላሌ ሌላ ማን ይመጣል? እንግዲህ ወብዙ ተአምር ወመንክር በእደዊ ሆሙ ለሊቃነ ጳጳሳት ነው። አዎ ስለዚህ ወንድሞቻችን ሊቃውንተ ቤተ ክርስቲያን፣ እንዲሁም የሀገረ ስብከታችሁን ወክላችሁ የመጣችሁ እንደ ሞት እንዲቆም ጦርነት እንዲቆም እስ በቋ ይዟችሁ አስፈራሙ። ማንም እኮ መቆሙን ሰው የሆነ ሰው አይጠላም። ጋኔን ካልሆነ መቼም የጦርነትን መቆም የመጋደልን መቆም ሰው የሆነ ሰው አይጠላም በእውነቱ ምክንያቱ ስ ምን ትርፋለሁ ሰው ወንድሙን ወንድሙ እያጣ ይሄ ምንስ ትርፍ ይባላል እንኳን ይቺን አንድ በአንድ እናት በአንድ ሀገር በአንድ ቤተክርስቲያን ያለ ህዝብ በእውነቱ ስለዚህ እንደው በወንጌሉ ዙሪያ እንድንበረታ ነው አታውቁትም አይደለም ግን ቅድሚያ እንደው አሁኑ ኢትቅትል የሚለውን አዎ አትግደልም የሚለውን ከኔ በቀር የሚለውን ይህ ይሄኮ የእግዚአብሔር ቃል ነው። ይህን ካላልን ማ ምን እንላለን? ወንድምህን ውደድ ካላል ባልንጀራህን ውደድ ካላል ምን ይሁን አለምህ ማንንገረው ንገረው በማናፊን ነገር አው እና ይሄንን እውነት ጠበቅ አድርገን በየህርንበት መቼም እኮ መጻፉ ይናገራል እደው ለመጣው ነፍሶሙ ነው ሰውነት አሳልፎ የሚሰጡ ወንጀል እንዲያ ካልሆነ እኮ አይሆንም። አዎ እደውን ለመጠው ነፍሰሙ በእንተ ስሙ ለኢየሱስ ክርስቶስ ነው። ስለ ክርስቶስ ስም ህይወታቸውን አሳልፈው እናንተም ሰጣችኋል እኮ አሁኑ የዛሬው እንደዚያ ነው። እንደዚህ ቆራጥ ባትሆኑ ወደዚህ ለመምጣት ያዳግታል እኮ እና መጠንከር አለብን ነው። ሌላው ደግሞ እንዲው እስካሁንም ያልሰማሁት አንድ ትልቅ ነገር አለ። በዚህ በመቤታችን ዙሪያ የተሞከረው ይክሸፍ አይክሸፍ እንጃ። እሱን በጣም በእውነቱ በግልጥ በግልጥ እንደ እመቤታችን ከሌለች ክርስቶስ እንዴ፣ ከማን እናት የሌለው ክርስቶስ እኮ የለንም። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አደል እንዴ? ወላዲት አምላክ እሙ ለጊዜ ነ ያልን ነው። እና ይሄ ባለፈው የእሷን ስዕል ማቃጠል ማቃጠል እንኳ አይደለም መሰለኝ መርገጥ፣ እንዲያው ስዕሉም ማጨም። ይሄ በጣም በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው። ይህንን ሀይ ማለት አለብን። መቤታችን በኢትዮጵያ ቤተክርስቲያን ከለለች እን ምንድን ነው የሚባል? ምንስ ተብሎ ምስጢረ ስጋውያም በምን ይሰበካል? ወበይንተ ዝና ፈቅረችስ ምን ብለን እናዜመዋለን? ስመወለድ ኪለነስ ምን ይመሆናል? እና ይሄ ትልቅ የሃይማኖት ጉዳይ ነው። እናንተስ መምህራኑ ሁላችንስ ስኮላርሽፓችን እኳ መቤታችን ናት። አይደለም እንዴ በምን ተምረን ነው ይሄ ሁሉ? በእናት አባቱ አይደለም፣ በመቤታችን ስም ነው መቼም። በእንተ ማርያም እያልን ምእመናኑም በዚህ ነው ሲባረኩ የኖሩ። ሳይጋግሩ እንኳ ቆይተና ዙረና ይላሉ። አዎ ደግሞ በጣም ሲቸግር አላበሰልኩም ይላሉ። ምጣድ ካልጣ ከጣዱ ግን ዙረና ነው እስከሚግም ወደ አዳርሰና ነው እኮ የሚሉ አዎ። እና ስለዚህ እውቀታችን ሁሉ እየሞተ ነው። እንዲህ ከሆነ ለወደፊትም ቀጣ አይሆንም። አዎ። መቤታችንማ ታስፈልገናለች። እንዲሁም ምስጢረ ስጋዊው ምን ተብሎ ነው ገብርኤልስ ምን ይለን? በእውነቱ እግዚአብሔር ምስሌች ያለ ገብርኤልስ ምን ይልን? እና እግዚአብሔር እንዴ ከም ከሥጋሽ ሥጋ ከነፍሷ ነፍስ ብለን አደ እንዴ፣ ደስ ይበልሽ እኮ። እቺ ቤተ ክርስቲያን ደስተዋ እኮ በእመቤታችን ነው፣ በወላዲተ አምላክ ነው። መከራውን ሁሉ ስደቱን ሁሉ በየት የተወለደ ክርስቶስ አለ። ሌላ ራአብ የባሕርይ ልጅ ነው። ሌላ መድኃኒዓለም፣ ሌላ ክርስቶስ የለም። በእውነቱ እና ሊቃውንቱም እንዴ ቀስ እኮ እያሉ ሙከራ እኮ ነው። ዜማችሁም ትነጠቃላችሁ። ነገ ምን ብላችሁ ታዜማላችሁ? ምን ብላችሁ ትጸልያላችሁ? እና እዚህ ላይ በያላችሁበት ሀገረ ስልጣን ጠንከር ብሎ መስበክ ማስተማር፣ የታወቁትንም በእውነቱ በህግም እንደ መንግስት በህግ ጥላ ስር እንዲውሉ መተባበር አለ። ሰላም የሚነሱትን የሚያወናብዱትን ምን ምን አግብቷቸው ነው አዎ እና ወንጌል በእውነቱ መሰበክ አለበት። ስንሰብክ ደግሞ እኮ አገር ሰላም ይሆናል። የእኮ ስላልሰበክን ነው። አሁን የምናወራው ሁሉ በሰው የምናማክከው ሁሉ እኮ እኛ ስለ ደከምን እኮ ነው። እንደ የእኛ ወቻ የእኛ ሁሉም እኮ ሰው ነው። ተው ክርስቲያኑ ነው። እንዴት ክርስቲያኑ ነው፣ ወንድምን ትገላለብን? አይገልም፣ እርግጠኛ ነኝ። አቅም አለ እኮ የኛ አቅም እውነቱን መናገር ነው። እውነት አቅም ነው። እውነት ኃይል ነው። እና ስለዚህ በእውነቱ አዲስ አበባ አገረ ስብከትም እንግዲህ ብፁዕ አቡነ ሕርያቆስ እስሆን በርቱልን። የአዲስ አበባ አገረ ስብከት አድባራት፣ የገዳማት አስተዳዳሪዎች፣ ሊቃውንት፣ ሰባክያነ ወንጌልም በፐርሰንቱ ዙሪያም መችም በርቱ። መቼም ያለ ገንዘብ ዛሬ የሚሆን እንኳን ደግ ነገር ክፉ ነገር ሁሉ በገንዘብ እኮ ነው ክፉ ሁሉ ነገር የሚሰራው። ስለዚህ ወንጌል እንዲሰበክ ሰላም እንደው ከርሞ ደግሞ እግዚአብሔር ብሎ ሁሉም ከዳር እስከ ዳር ጦርነት ቁሞ ሰላም ወርዶ ከዚህ በበለጠ በእውነት ከዚህ እንኳ የበለጠ አይኖርም። ጉባኤው ከዚህ የደመቀ የለም ግን እንዲው ምንፈራው ነገር ሁሉ በሌላው በገጠሩ ያለው ነገር ሁሉ ሰላም ሆኖ የአርባ አምስተኛውን ደግሞ እንድናከብር ነው ለማሳሰብ ያህል ነው።